ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅ ጋር ግን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። በካርዲፍ ግማሽ ማራቶን ይስማው ድሉ የስፍራውን ክብረ ወሰን በማሻሻል አሸነፈ። መዲና ኢሳም ሮማንያ ላይ በተካሄደ 10 ኪሎ ሜትር ውድድር ባለድል ሆናለች። በሳምንቱ መጨረሻ የተካሄዱ የጎዳና ውድድሮች ውጤቶችን ድሪሳ አመድ እንደሚከተለው አዘጋጅቷቸዋል። ባለፈው ሳምንት መጨረሻ በአትሌቲክሱ በተለይም በጎዳና በርካታ ውድድሮች በተለያዩ የዓለማችን ከተሞች ተካሂደዋል። የ10 ኪሎ ሜትሮቹ እናስቀድማለን። በሮማንያ ብራሶቭ ትራንሲልቫኒያ የ10 ኪሎ ሜትር ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች ባለድል ሆኗል። የዓለም ወጣቶች የሁለት ጊዜ ሻምፒዮኗ መዲና ኢሳ የሴቶቹን ውድድር በቀዳሚነት አጠናቃለች። የ2023 የመላ አፍሪካ ጨዋታዎች አሸናፊው አትሌት 10 ኪሎ ሜትሩን በቀዳሚነት ለማጠናቀቅ የወሰደባት 30 ደቂቃ ከ28 ሴኮንድ ነው። ብሬንዳ ጂብ ኩምባ ከኬንያ መዲናን ተከትለ የገባች አትሌት ናት። የወንዶቹን ውድድር ኬሪ በጂጋ ነው በቀዳሚነት ያጠናቀቀው። አትሌቱ 10 ኪሎ ሜትሩን ለመጨረስም 26 ደቂቃ ከ54 ሴኮንድ ወስዶበታል። የስሎቫኪያው ኮሲች ማራቶን ሌላኛው መርሃ ግብር ነበር። ይህ ውድድር በሴቶቹ የኢትዮጵያውያን ሙሉ የበላይነት ተወስዶበታል። የውድድሩ አሸናፊ የሆነችው በዓለም ላይ ሹመት ናት። አትሌቷ ርቀቱን በቀዳሚነት ለማጠናቀቅ 2 ሰዓት ከ21 ደቂቃ ከ59 ሴኮንድ ሪኮርድ ወሰደባት የወሰደባት ካሳነሽ አየነው ሁለተኛ ደረጃን አግኝታለች። የጀርመኑ ኮላይ ማራቶን በፋንቶሹጌ አሸናፊነት ተጠናቋል። ሁለት ሰዓት ከ29 ደቂቃ ከ12 ሴኮንድ ያጠናቀቀችውን ፋንቱን በመከተል ዝናሽ መኮንን ሁለተኛ ደረጃን አግኝታለች። ወደ ካርዲፍ ግማሽ ማራቶን ስናመራ የስማው ድሉን እናገኛለን። ከሁለት ዓመት በፊት በ10,000 ሜትር የኢትዮጵያ ሻምፒዮን የነበረው አትሌት 22ተኛውን የካርዲፍ ውድድር በቀዳሚነት ለማጠናቀቅ 59 ደቂቃ ከ23 ሴኮንድ ወስዶበታል። የ20 ዓመቱ አትሌት የገባበት ሰዓት በ2019 በኬንያዊ አትሌት ሊዮናርድ ላንጋት ተይዞ የነበረውን ክብረ ወሰን በሰባት በሴኮንዶች እያሻሻለ ሆኗል። እስማኤል ኪፕሮኖ ከኬንያ ሁለተኛ ሲሆን ሶስተኛ ደረጃን በመያዝ ያጠናቀቀው ፍቃዱ ልቼ ነው። ኬንያዊቱ አትሌት የቀደመውን ዓመት አሸናፊነቷን ባስቀጠለችበት የሴቶች ውድድር ኢትዮጵያውያኑ አትሌቶች ዓለም ንጉሥና ውድነሽ አለሙ ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን ፈጽመዋል። በጣሊያኑ ትሬንቶ ግማሽ ማራቶን ሀብታምነሽ ተስፋይ ስታሸንፍ፣ በስፔኑ አልባሴቴ ግማሽ ማራቶን ኪሮስ ሙዓዝ ባለድል ሆናለች። በዚህ ውድድር በወንዶች ሀጎስ ኢዮብ ሲያሸንፍ፣ ርቀቱን ለማጠናቀቅ የወሰደበት አንድ ሰዓት ከ00 ደቂቃ 42 ሴኮንድ ነው። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ከረፍት መልስ ዛሬ ሲቀጥል ሁለት ጨዋታዎች ይደረጋሉ። ቀን ስምንት ሰዓት ላይ በአዲስ አበባ ስታዲየም መቻል ከፋሲል ከነማ የሚያደርጉት መርሃ ግብር ተጠባቂ ነው። መጀመሪያው ጨዋታ መቻል ቅዱስ ጊዮርጊስን አሸንፎ ፋሲል ከነማ ደግሞ በቅዱስ ጊዮርጊስ ሽንፈት አስተናግዶ የሚያደርጉት ጨዋታ ነው። መቻል በውድድሩ ተከታታይ ጨዋታ ለማሸነፍ፣ ፋሲል ከነማ ደግሞ በመድረኩ የመጀመሪያ ነጥብ ለማግኘት ወደ ሜዳ እንደሚገቡም ይጠበቃል። በሌላ የህዳሴ ዋንጫ ጨዋታ ደግሞ ቀን አስር ሰዓት ሲል ኢትዮ ኤሌክትሪክ ከኢትዮጵያ ቡና የውድድሩ ሁለተኛ ጨዋታቸውን ያደርጋሉ። ሁለቱ ክለቦች በመጀመሪያ ጨዋታቸው ኢትዮጵያ ቡና ንግድ ባንክን ሲያሸንፍ፣ ኢትዮ ኤሌክትሪክ ደግሞ ከንግድ ባንክ ጋር አቻ መለያየቱ የሚታወስ ነው። 47ኛው የካፍ የካፍ አመታዊ ጠቅላላ ጉባኤ ዛሬ በዲሞክራቲክ ኮንጎ ርዕሰ ከተማ ኪንሻሳ መደረግ ጀምሯል። የአፍሪካን እግር ኳስ በበላይነት የሚቆጣጠረው ካፍ በየአመቱ በዚህ ወቅት ጠቅላላ ጉባኤውን የሚያደርግ ሲሆን የዘንድሮ ለ47ኛ ጊዜ ነው የሚካሄደው ተብሏል። በጉባኤው ላይም 54ቱ የካፍ አባል ሀገራት በተወካዮቻቸው አማካኝነት የሚሳተፉ ሲሆን ያለፈው አመት ትግበራ ግምገማና የቀጣዩ አቅጣጫ የሚቀመጥበትም ይሆናል። ከአመታዊ ጉባኤው ጎን ለጎንም የተለያዩ የሁለትዮሽ ውይይቶችና ስምምነቶች እንደሚኖሩም ካፍ በማህበራዊ ትስስር ገጹ ላይ ጽፏል። በካፍ ፕሬዚዳንት ዶክተር ፓትሪስ ሞሴፔ በሚመራው በዚህ ጉባኤ ላይ የአገሪቱ ዓመታዊ የሀገራቱ አመታዊ ሪፖርቶችን ጨምሮ የበጀት አጠቃቀምና የታዳጊዎች እድገት ላይ የሰሩ ስራዎች በትኩረት የሚገመገሙ ይሆናል ተብሏል። ከባለፈው አርብ ጀምሮ ደግሞ የምስራቅ አፍሪካና ሌሎች ዞናል ውይይቶች መደረጋቸውን ካፍ በድረገጹ ያሰፈረው መረጃ ያመላክታል። አርባ ስድስተኛው የካፍ ዓመታዊ ጠቅላላ ጉባኤ በኢትዮጵያ አስተናጋጅነት አዲስ አበባ ላይ መደረጉ የሚታወስ ነው። በርካታ የኢትዮጵያውያን ተጫዋቾች በአፍሪካና በሌሎች አህጉራት ክለቦች የሙከራ እድል እያገኙ ቢሆንም ዝውውራቸው ሆኖ ሆኖ በዓለም አቀፍ ገበያ ግን ስንመለከታቸው አልተመለከትናቸውም። አብዛኞቹን ለመሆኑ ኢትዮጵያውያን ተጫዋቾች በተቀረው ዓለም እግር ኳስ ውስጥ ሰብረው መግባት ያልቻሉት ለምንድን ነው? ረዥሙን የእግር ኳስ ሕይወቱን በአፍሪካ ኤዥያና አውስትራሊያ ያሳለፈው የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ፍቅሩ ተፈራ ካሳለፈው የፕሮፌሽናል እግር ኳስ ሕይወት መነሻ በማድረግ በዚህ ጉዳይ ላይ ከራሱ አንደበት እንደሚከተለው ነግሮናል። እድገቴ በጣም ፈጣን ነበረ። ወዲያውኑ ወደ ክላ ስራ ፖሊስ ከክላ ስራ ፖሊስ ደግሞ አዳማ። አዳማ አንድ አመት ነው የቆየሁት፣ ጊዮርጊስ ገብቻለሁ ማለት ነው። ጊዮርጊስ በምጫወትበት ሰዓት ያው የመጀመሪያው አመት ላይ በጊዮርጊስ ሻምፒዮን ሆኛለሁ። ከዛ ብቻ ሳይሆን ደግሞ በብሔራዊ ቡድንም ሻምፒዮን ሆኛለሁ። በዛ ሰዓት የተለያዩ ክለቦች ከአፍሪካ ክለቦች ይመጡ ነበረ። እስፔሻሊ የግብፅ ክለቦች በጣም ይፈልጉ ነበር፣ የመጀመሪያው አመት ላይ ማለት ነው። ከዛ በኋላ ግን ሚቾ ትልቅን ስራ ሰርቷል። ምክንያቱም በዚህ አቅም ሌላ ቦታ ላይ ወይ ሌላ ሀገር ላይ ሄደ መጫወት አለብህ፣ ኦር ደግሞ አፍሪካ ውስጥ ከሆነ ደግሞ ትልቁ ክለብ የሚለው ከዛ በኋላ 98 ላይ ጊዮርጊስን ሁለት የሻምፒዮን ከሆንኩ በኋላ ብሄራዊ ቡድን ሻምፒዮን ከሆንኩ በኋላ ወደ ትልቁ ክለብ ደግሞ ሳውዝ አፍሪካ ላይ ወይም አፍሪካ ላይ ትልቅ ስም ባለው እዛ ላይ ኦርላንዶ ፓይረት ልዘዋወር ችያለሁ ማለት ነው። እና እድገቴ በጣም ፈጣን ነበረ። ውጭ ቤልኩ በሰዓት ደግሞ እምነቴ እንዳልኩ ያው ሰርዋለሁ አደርገዋለሁ የሚለው ነገር ጭንቅላቸው ውስጥ ነበረ፣ የራሴም ኮንፊደንስ ነበረ። ምንም አይነት ችግር የፈጠረብኝ ነገር የለም። ውዜን በአንድ አመት ውስጥ ውጭ ሀገር ላይም ትልቅ ስምና ትርፍ ያለው በሁለተኛው አመት ላይ ደግሞ በተከታታይ ደግሞ ሻምፒዮን ሊሆን ችያለሁ ማለት ነው። ስለዚህ ያንን ሜንታሊቲ ይዤ ነው የሄድኩት ማለት ነው። ችግሩ የምለው እኔ ዴዲኬሽን ያስፈልጋል፣ ሀርድ ወርክ ያስፈልጋል፣ ፕላስ ደግሞ ሜንታሊቲ ስትሮንግ መሆን አለብህ። ምክንያቱም በምትሄድበት ሰዓት እንዳልኩ የተለያየ ካልቸር ይኖረዋል፣ ግን ፉትቦል አንድ ነች። ያንን ነገር ደግሞ ጭንቅላታችንን ማሳመን አለብን። ምክንያቱም ከሰራው አሰልጣኙ የወሰደኝ ምክንያት አለው። ያንን ነገር ደግሞ ማሳመን አለብኝ። ከእንደገና ዲሲፕሊን መሆን አለብን። ከተለያዩ ነገሮች በምናየው ኤንቫይሮንመንት ላይ ያንን ነገር እንትን ማለት የለብንም፣ መታለል የለብንም ስንሄድ ብዙ ነገሮች ልናይ እንችላለን። ከሀገራችን ስንወጣ ብዙ ነገሮች ናቸው ያሉት። ኳሊቲ ያለን እንደዚህ ያለን ብለን ብናወራበት ነገር ነው፣ ግን ኦልሞስት ለ50 አመት ማንንም ያየነው ነገር የለም። ፉትቦሉን ወጥቶም ረጅም አመት የተጫወተ የለም። ለዛ ነው የምልህ አሁን ይህንን በምንድን ነው መስራት ያለብን፣ በምንድን ነው ማስተካከል ያለብን? ምክንያቱም አንድ ተጫዋች ቀርጸህ ለማውጣት ቢያንስ አስር አመት ሊፈልግብህ ይችላል። አሁን ከሰባት አመት ብጀምር በአሁን ሰዓት የምናየው ነው፣ አለማችን ፈጣን ነገር ነው። ያንን ነገር ለማድረግ ደግሞ ዊን አስር አመት ሚንስ የሰባት አመት ልጅ አስር ስት በአስራ ሰባት አመቱ ኮንትራት መፈረም አለብን። አስር አመት እዛ ላይ መስራት አለብን። እኛ ግን እስካሁን ድረስ እንደዚህ ያለን አለን እያለን አሞት አርባ አመት ምናምን ምንም የሚሰራ ነው ነገር የለም። የትኛውን አሰልጣኝ ወይም የትኛውን ብሔራዊ ቡድን አሰልጣኝ ምን ሰርታል ምን ተጫዋች አብቅታል ብትለው በዚህ ባለበት በሰሩበት ሰዓት ያንን ነገር የሚመልስል አሰልጣኝ ያለ አይመስለኝም። እኔ ደግሞ እዛ ላይ ከመጣው ኢቭን ፌዴሬሽኖቹን ቢሆን ማለት ነው መስራት ካለብኝ ፕሮፐር የሆነ ስራውን ነው። ምክንያቱም እኔ ደረስኩበት ሳይሆን ከኔ በላይ መደረግም ይችላል። እያየን ነው። መንግስትም መግባት ያለበት ነገር ይመስለኛል። ምክንያቱም ብዙ በጀት ያለው ነገር ነው። ከፊፋም ከካፍም እየተረዳን ያለነው ነገር ነው። ፌዴሬሽኑ ደግሞ በስነ ስርዓት ያንን ነገር መንቀሳቀስ አለበት። ሁሉ አካል እነዚህ እግር ኳስን የሚወድ ኢትዮጵያን ለወደፊት አንድ አንድ እርምጃ እናሳድግ የሚል በጠቅላላ ኃላፊነት አለበት ነው የምለው ከላይ እስከታች ድረስ ማለት ነው። ስለዚህ ማን መስራት ለማን መምጣት አለበት? እግር ኳስን እግር ኳስ አዋቂዎች ምን አለበት ኢንቫይት ብናደርግ። ሌላ ይሄን ሁላ በጀት የሚያውቁትን ብዙ አሰልጣኞች አሉ፣ ብዙ ኢንስትራክተሮች አሉ ያንን ነገር ከነሱ ጋር ልምድ ተለዋውጠን። ለምንድነው የኢትዮጵያን ፉትቦል ነው አሁን ድብስብስ አድርገን ነገሮቹን እርዳታውን፣ ገንዘቡን አልባሌ ቦታ ላይ እያሳለፍን ነው። ታዳጊ ያሳድገናል የምንለው ነገር የለም። ፕሮጀክት ያለን በየቦታው ላይ ዝም ብሎ እየተከፈተ ያለ ፕሮጀክት ነው። ምን የተራመደበት ነገር አለ? ገንዘብ መሰብሰቢያ ብቻ ነው ወይስ የአገሪቷን ፉትቦል አንድ እጅ ወይም አንድ እርምጃ የሚያሳልፍ ነው? ያን ያን ነገር እያንዳንዱ ከታች ጀምሮ ላይ ድረስ ኃላፊነት አለባቸው ነው። የክርስቲያል ፓላስ በ19 ጨዋታዎች ያለመሸነፍ ጉዞ ትናንት በኤቨርተን ተገቷል። የደቡብ ለንደኑ ክለብ አሰልጣኝ ኦሊቨል ግራስነር አካላዊ መዛልን ለሽንፈታቸው በምክንያትነት አቅርበዋል። ይበልጣል ሰውነት ተጨማሪ ዘገባ አዘጋጅቷል። የእንግሊዝ ፕሪሚየር ሊግ የሰባተኛ ሳምንት ጨዋታዎች ትላንት መቀጥለው ሲደረጉ በሜዳው ሴለርስ ፓርክ ኤቨርተንን ያስተናገደው ክሪስታል ፓላስ የሁለት ላንድ ሽንፈት ገጥሞታል። ሊቨርፑልና ዳይናሞ ኬቪን በተከታታይ አሸንፎ በጥሩ መነቃቃት ላይ የነበረው የኦሊቨር ግላስነር ቡድን በመጨረሻም ለኤቨርተን እጅ ሰጥቶ በ19 ጨዋታዎች ያለመረታት ጉዞ ተገጥቷል። የደቡብ ለንደኑ ክለብ በሚያዝያ ወር በኒውካስል ዩናይትድ አምስት ለባዶ ከተሸነፈ በኋላ በሁሉም ውድድሮች በአንድም ጨዋታ ሙሉ ሶስት ነጥብ ተወስዶበት አያውቅም ነበር። ሊቢያኑ 1969 በኋላ አዲስ ክብረ ውሰን ያስቀመጠበት ዓመትም ነው። በትላንትናው ጨዋታ ግን በኮሎምቢያዊ ተከላካይ ዳንኤል ሙኖዝ የ37ኛ ደቂቃ ጎል ቀድሞ መምራት ቢችልም ውጤቱን አስጠብቆ መውጣት ተስኖታል። ኢልማን ንጃይ በ76ኛው ደቂቃ ከፍጹም ቅጣት ምትና ጃክ ግሬሊሽ በ93ኛው ደቂቃ በጨዋታ ያስቆጠሯቸው ጎሎች የዴቪድ ሞይስን ቡድን የውድድር ዓመቱን ሶስተኛ ድል አብስረዋል። በጨዋታው የኦሊቨር ግላስነር ቡድን በመጀመሪያው አጋማሽ ፍጹም ብልጫ ነበረው። በሁለተኛው አጋማሽ ግን ከጫ የሥልጣና ብዛት ብዙ የዛሉ እግሮች ሜዳ ላይ ይታዩ ነበር። የማክሰን ስለ አክሯ የተሳሳተ ውሳኔ ለኤቨርተን በ76ኛው ደቂቃ የፍጹም ቅጣት ምትድል አስገኝቷል። ሴኔጋላዊ የመስመር አጥቂ ሊማን ንጃ የአቻነቱ አንጎል ካስቆጠረ በኋላ የፓላስ በራስ መተማመን ባንዴው ሲናድ፣ በአንጻሩ ኤቨርተን የላቀ መነሳሳት ተስተውሎበታል። ፈረንሳዊ አጥቂ ዣን ፊሊፕ ማቴታ በሁለተኛው አጋማሽ ሁለት ግልጽ ግብ ማግባት እድሎችን አግኝቶ ሳይጠቀምባቸው ቀርቷል። አሰልጣኙ ሊቨር ግላስነር አካላዊና አእምሯዊ መዳከሞች ሰዎች የአንድ ለባዶ መሪነታቸውን እንዳያስጠብቁ እንዳደረጓቸው ተናግረዋል። ከነበረባቸው ድካም የተነሳ ከሰባኛው ደቂቃ ጀምሮ ነገሮች በትክክለኛው መንገድ እንዳልቀጠሉና ለሽንፈት እንደተዳረጉ አስረድተዋል። ግላስነር ለሽንፈታቸው እነዚህን ጉዳዮች በዋነኛ ምክንያትነት ያቅርቡ እንጂ የኤቨርተን ጥንካሬም የሚካድ አይደለም። በአዲሱ ስታዲየም ሂል ዲኪንሰን እየተጫወተ የሚገኘው የዴቪድ ሞይስ ቡድን በያዝነው የውድድር ዓመት እስካሁን 12 ጨዋታዎችን አድርጓል። ትላንትና ከተሰለፉት ሰባቱ ተጫዋቾች ቢያንስ በአስሩ

ለፈረንሳይ ብሔራዊ ቡድን የመጀመሪያ ጥሪ የደረሰው ዣን ፊሊፕ ማቴታ ያገኛቸውን ሁለት ግልጽ የግብ ማግባት እድሎች አለመጠቀሙ ጣት ሊያስቀስርበት ይችላል። ከባለፉት ሁለት ዓመታት በንጻሬ እጅግ ደካማ አፈጻጸም ያሳየበት ጨዋታ ነው። ከሳምንት ሳምንት ያለ ረፍት በቋሚ አሰላለፍ ውስጥ መግባቱ ለጫና እንደዳረገው ይታመናል። ከጉዳት መልስ ባለፉ ሁለት ጨዋታዎች ተቀይሮ ገብቶ ጎል ያስቆጠረው ኤድዋርድ ኒኬቲያ በጥሩ ቁመና ላይ እንደመገኘቱ የቋሚ ተሰላፊነት እድል ማግኘት አለበት የሚሉ ድምጾች እየተበራከቱ ነው። ኦሊቨር ግላስነር ባለፈው ዓመት መጀመሪያ ላይ ኒኪቲያን በዚህ መንገድ መጠቀም መጀመራቸው የሚዘነጋ አይደለም። ኦስትሪያዊ አሰልጣኝ የቡድን ጥልቀታቸው ሰፊ አለመሆን ለተጫዋቾቻቸው በቂ የመሰለ ፍድል ለመስጠት እንደሚረዳቸውም ሲናገሩ ይደመጣሉ። በውጥ አቋም መጓዝና የጨዋታ መንገዳቸውን በሚገባ መላመድ ግን የማይታለፍ ቀይ መስመራቸው ነው። በዚህ ረገድ ኢስማኤል አሳር እና ዳይቺ ካማዳ የአሰልጣኙን የጨዋታ ፍልስፍና ለመረዳት ረጅም ጊዜ የፈጀባቸው ተጫዋቾች ናቸው። በክረምቱ ከቪያሪያል ያስፈረሙት የረሚፒኖም በዳይናሞኬ ቡድል ሁለት ያለቀላቸውን እድሎች ያመቻች እንጂ ተመሳሳይ የመላመድና የወጥነት ጥያቄ ይነሳበታል። ለዚህም ነው ኦሊቨር ግላስነር በየሳምንቱ ተጫዋቾቻቸውን እየቀያየሩ ለመጠቀም የማይደፍሩት። የተወሰኑ ተጫዋቾች ላይ ጥገኛ መሆን በመጪ ጊዜያትም ጉዳቶችና ድካሞች በሚያጋጥሙ ጊዜ ለአደጋ ይዳርጋቸዋል የሚል ስጋትን ደቅኗል። የስኮትላንዱ ክለብ ሬንጀርስ አሰልጣኝ ሩሰል ማርቲንን አሰናበተም። የ39 ዓመቱ እንግሊዛዊ አሰልጣኝ ቡድኖን ለ17 ጨዋታዎች በኃላፊነት ቢመራም በተደጋጋሚ ያስተናገዳቸው ሽንፈቶች ስንብቱን አፋጥነውበታል። አብርሃም ተስፋዬ ተጨማሪ ዘገባ አዘጋጅቷል። ገና በ39 ዓመቱ የሱን ያክል ከባድ ፈተና የገጠመው አሰልጣኝ ስለመኖሩ ያጠራጥራል። ትላንት በስዋንሲ ሲቲ እና በሳውዝ በሳውዛምፕተን ዛሬ ደግሞ በሬንጀርስ ውድቀቱ ጎልቶ የታየበትን ስራ ስርቶ ለሶስተኛ ጊዜ እንጀራውን ለማጣት ተገዷል። ከዛሬ ስድስት ዓመት በፊት ወደ አሰልጣኝነቱ የመጣው ሩስል ማርቲን የቤት ስራውን የጀመረው በእንግሊዝ አራተኛው የውድድር እርከን በሚሳተፈው ሚልተን ኬንስ ዶንስ ነበር። በስዋንሲ ሲቲ ሶስተኛው ዓመት ላይ በበቃኝ የተባረረው ማርቲን ከ110 ዓመታት በኋላ በታላቁ የዌልስ ደርቢ ደርቢ ካውንቲን አራት ለዜሮ ቢያሸንፍም ስራውን ከማጣት ግን ሊታ ታደገው አልቻለም። ተመሳሳይ ኮንትራት ፈርሞ ወደ ሳውዛምፕተን ያመራው ወጣቱ አሰልጣኝ ቅዱሱን ክለብ በሻምፒዮንሽፑ ላይ አምስት ጨዋታ ሳይሸነፍ እንዲዘልቅና ወደ ፕሪምየር ሊጉ እንዲያድግ ቢያስችለውም በሊጉ ከ16 ጨዋታዎች አንዱን ብቻ በማሸነፉ ለመሰናበትም በቅቷል። የኢንዲፐንደንቱ ጦማሪ ጋቪ ማክፋርቲም ጥሩ ሀሳብ ያለው ሰው የሚታይ ነገር ለመስራት ረዘም ያለ ጊዜ ያስፈልገዋል። ሩስል ከነዚህ መካከል አንዱ ይመስለኛል። ሬንጀርስ በዚህ ችግር ውስጥ ከአሰልጣኙ ጋር ለለውጥ ከመታገል ይልቅ ክለቡን ለአዲስ አሰልጣኝ አሳልፎ መስጠቱ ችግሩን ቢያባብሰው እንጂ መፍትሄ ይዞ የሚመጣ አይመስለኝም ሲልም ተናግሯል። የጦማሪው ሀሳብ ከአሰልጣኙ የሊግ ውጤት ጋር ብቻ የተያያዘ ነው። ይህ ሰው በሊጉ ሰባት ጨዋታዎች አከናውኖ ማግኘት ከሚገባው ሀያ አንድ ነጥቦች ስምንቱን ብቻ ቢያሳካም የተሸነፈው ግን በአንዱ ብቻ ነው። በአንዱ ሲያሸንፍ በአምስቱ ነጥብ ተጋርቷል። ክለቡ በእነዚህ ጨዋታዎች ያስቆጠራቸው ስድስት ኳሶች ሲሆኑ የተቆጠረበት ደግሞ ሰባት ብቻ ነው። ይህ ማለት በአማካኝ በአንድ ጨዋታ አንድ ግብ ያስተናግዳል ማለት ነው። በወልድ ፈርም ደርቤም ቢሆን ሬንጀርስ በአሰልጣኝ ሩስል ማርቲን ስር እየተመራ በዚህ ዓመት በሴልቲክ አልተሸነፈም። እነዚህ የአሰልጣኙ ጥንካሬዎች ቢሆኑም ሬንጀርስ ግን ትላንት የስንብት ደብዳቤ ለመጻፍ ተገዷል። ጋቪ ማክፋርቲ በዘገባው ሬንጀርስ ከአሰልጣኙ ቅጥር በኋላ 17 ጨዋታዎችን ቢያከናውንም ማሸነፍ ግን የቻለው በአምስቱ ብቻ ነው ይላል። በስድስቱ ሲረታ፣ በስድስቱ ደግሞ ነጥብ ተጋርቷል። ከሁሉ በላይ ቡድኑ ወደ አውሮፓ ሻምፒየንስ ሊግ ምድብ ድልድል ለመግባት የመጨረሻው የማጣሪያ ምዕራፍ ላይ ቢደርስም በቤልጂየሙ ክለብ ብሩዥ በድምር ውጤት ዘጠኝ ለአንድ ተሸንፎ ከውድድሩ ተሰናብቷል። በኢሮፓ ሊጉም ቢሆን በምድቡ በጌንክና በስተርም ግራዝ ተከታታይ ፈቶችን አስተናግዶ ከ36 ቡድኖች 32ኛ ደረጃ ላይ ተቀምጦ ይገኛል። ይህ ውጤት ደግሞ የክለቡ ደጋፊዎች የአሰልጣኙን ስንበት የሚናፍቁ ምስሎችን ወደ ሜዳ ይዘው እንዲገቡ ማስገድዷቸዋል። የባሰው ግን ትላንት ተፈጥሯል። ሬንጀርስ በስኮትላንድ ፕሪሚየርሺፕ 11ኛ ደረጃ ላይ ከተቀመጠው ፋልክሪክ ቡድን ጋር አንድ ለ0 ሲመራ ቢቆይም 73ኛው ደቂቃ ላይ በተቆጠረችበት ኳስ አንዳቻ ይለያያል። ይህ ደግሞ ቡድኑ ገና በሰባተኛው ሳምንት ሊጉን እየመራ ከሚገኘው ሀርትስ በ11 ነጥቦች እንዲበል እና ስምንተኛ ደረጃ ላይ እንዲቀመጥ ማስገድዶታል። ወትሮም በአሰልጣኝ ውጤት ደስተኛ ያልነበሩት የሬንጀርስ ደጋፊዎች ከጨዋታው መጠናቀቅ በኋላ የክለቡ አውቶቡስ ወደሚቆምበት ቦታ በማምራት አሰልጣኙ ላይ ጥቃት ለመፈጸም ሞክረዋል። በጸጥታ አካላት ታጅቦ ወደ ባሱ የገባው ሩስል ማርቲን ብዙም ሳይቆይ ከክለቡ አመራሮች የስንብት ደብዳቤም ደርሶታል። ሬንጀርስ በቅርብ ዓመታት ከስቴቨን ጄራርድ ጋር የስኮትላንድ ፕሪሚየርሺፕ ዋንጫን አሳክቷል። በአሰልጣኝ ጆቫኒ ቫንፕሮኮስት እየተመራ በዩሮፓ ሊጉ 2022 ላይ ለፍጻሜ ቅድሜ ቢበቃም በአይንትራን ፍራንክፈርት በመለያ መተረቶ ዋንጫውን አጥቷል። ግን ለብዙ ክለቦች ፈተና መሆን የቻለ ጠንካራ ቡድን ለመሆኑ አያጠያይቅም። ይህ ቡድን ዛሬ ላይ ከዛ ቁመናው ጋር ለመራራቁ የመጀመሪያው ተፈራጅ ሰው ሩስል ማርቲን ሆኖም መስዋዕት ሆኗል። ተመልካቾች ሰባት ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ ጉዳዮችን በትንታኔ ወደ እናንተ እናደርሳለን። ከሰባት ሰዓት እስከ ስምንት ሰዓት ከኢቲቪ መዝናኛ ቻናል ጋር ቆይታ እንድታደርጉ እያሳሰብን የዜና ኢትዮጵያ ያዘጋጀናቸው የስፖርት ዘገባዎችን በዚሁ አጠናቀቅን። ጥሩ ጊዜ ይሆንላችሁ።